ሙሉ ለሙሉ እንግዲህ ተፈራርሾ ይህንን ይመስላል። ማሻ አላህ ተባረከ ረህማን፣ ማሻ አላህ እያላችሁ እህታችን እንግዲህ እናትና አባቷን ነው ለ በዓል ወይም ለአረፋ በዓል ሰርፕራይዝ አድርግልኝ ባለችኝ መሰረት እንግዲህ ማሻላ በዚህ መንገድ ተፈርሿል። ቤቱ ይህንን ይመስላል እንግዲህ እንዲሁም ደግሞ በዳብል ነው የተሰራው። እንግዲህ ግልብጭ ደግሞ በግልባጭ ያለው ነገር የማሳያቸው ይሆናል። ከዚህ በተጨማሪ የቤት እቃዎች አሉ። እነሱንም በስንት ብር እንደገዛሁላት ጭምር ለእናንተ በተለያዩ መግዛት ለምታስቡ፣ ዋጋዎቻችሁንም ማወቅ ለምትፈልጉ ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። እንግዲህ እንደምትመለከቱት 12 ትራስና እንዲሁም አምስት የ ፍራሽ ልብስ ነው እንግዲህ የገዛሁላት በፍራሹ ዙሪያ ማለት ነው። ሌሎች የቤት ዕቃዎችንም አሉ እነሱንም የምናየ ነው የሚሆነው። አብራችሁ ይቆዩ። ፍራሹ እንግዲህ በዳብል ነው እንደነገርኳችሁ፣ ስንገለብጠው ደግሞ በዚህ በቀዩ ይሆናል ማለት ነው። ትራስ ልብሱም እንዲሁም ደግሞ ፍራሽ ልብሱም በዚህ መንገድ ደግሞ ለተወሰነ ቀን ደግሞ በዚህ ይጠቀሙና እንዲሁም ደግሞ ሲቆች ደግሞ ገልብጠው በዛኛው ይጠቀማሉ ማለት ነው። በዳብል ማሰራት እንግዲህ ጥቅሙ ይህንን ይመስላል። አሰላሙ አሌይኩም ወራሕመቱላሂ ወበረካቱሁ። ሰላም እንደትናችሁ? ዳ ብዳላ ቤተሰቦች ሁሉ ሰላም ሁሉ መልካም? ከኔጋ አልሐምዱሊላህ ሁሉ ሰላም ነው። እናንተ ንበያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ በወረደጋ የአንድ እህቴ ለእናትና አባቷን ሰርፕራዝ አድርግልኝ ባለች መሰረት እንግዲህ ማሻአላህ ዛሬ ቤታቸውን እንዲህ ድንገት ይዤ ፏ አድርጌላታለሁ። እነሱም ደግሞ አድርጌላቸዋለሁ ማለት ነው። ማሻአላህ ይህን ይመስላል እንግዲህ ቤቱ ስለዚህ ከዚህ በተጨማሪ ደግሞ የቤት እቃዎች አሉ። እነሱንም እናያለን። በቅድሚያ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰቡኑ ላይክ፣ ሼር ማድረጋችሁን አትርሱ። እንደዚህ የመሳሰሉ እቃዎችን የቤት እቃዎችን ፈርሻዎች ሊሆን ይችላሉ ማዘዝ ስትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ጥራት ያላቸው ነገሮች አሪፍ አድርጌ እንዲራስ አድርጌ ገጽቼ እየማደርስላችሁ ነው የሚሆነው ማለት ነው። እንዴት አያችሁት? ከለሩም እንግዲህ የኔ ምርጫ ነው። በዚህ መንገድ እንግዲህ ሙሉ ቤቱ ውፋ ብሏል። ማሻአላ መጋረጃ ጭምር ነው እንግዲህ። መጋረጃውም ተሰቅሏል እንዳያችሁት ነው። ሌላው ከፈርሻው ውጭ እነዚህ የምትመለከቷቸው የቤት እቃዎች አሉ። ከዚህ ሌላ ደግሞ መጋረጃው ይህ ሰቅየው ነው እንግዲህ ከመሩ በፊት ነው። እዚ ከእኔ ቤት ነው እንዲህ ያደረኩት። ሌላው ውድ ተመልካቾች አልጋና ክችን ካቢኔት፣ ቁምሳጥ፣ ዱላብ ወይም ቁምሳጥን ጭምሮች አሉ። እነሱ ደግሞ በመብራት ጉዳይ እንግዲህ ሰሞኑ በጣም አስቸግሮ ነበር አልደረሰልኝም እንግዲህ ለቤቱ ወይም ለአረፋ ለበዓሉ የሚያስፈልጉ እቃዎች እንግዲህ ዋናው የቤቱ ፈርሻ ነው። እሱን እንግዲህ ዛሬ ፈራት ሸዋለሁ ማለት ነው። ከመሄዱ በፊት እንግዲህ ይህንን ይመስላል። እዛ ከገባ በኋላ ደግሞ መግቢያ ላይ ያለውን አይታችሁታል። እያንዳንዱ እቃዎችስ ስንት ተገዙ? ሁሉንም በዝርዝር የምነግራቸው ነው የሚሆነው። አብራችሁ ይቆዩ። ዋጋ እንግዲህ አሁናዊ ዋጋዎቻቸው ሁለት ሺህ ስድስት መቶ ብር ነው። እንግዲህ እነዚህን የገዛሁላት ማለት ነው ሙሉ የምታዩዋቸው እንግዲህ እነዚህ ራሱ የሚሰበሩ አይደለም፣ አይካ ናቸው ማለት ነው። በሲልቨርና በወርቃማ አላቸው። ይህ እንግዲህ ወርቃማ ነው ማለት ነው ተመልካች። ስለዚህ እነዚህ ኩባያዎች ስድስት ናቸው፣ ግዛታቸው ማለት ነው። ይህን ይመስላሉ። እ ብር ሂሳብ ሳ እየተገዙ ናቸው ማለት ነው። እንዲሁም በሲልቨርም አለ። ሲልቨሩ ደግሞ እዚህ ጋር አለ። ሲልቨሩ ይሄ ነው አንድ ሲሊቨር አንድ በወርቃማው ነው ያለችው። እንግዲህ ስለዚህ አንድ ሲሊቨር እና አንድ በወርቃማ አድርጌ በ2600 ብር የተገዙ ናቸው ማለት ነው። ይሄን ይመስላል አንድ አይነት ወይም ተመሳሳይ ናቸው ማለት ነው። ምን ተመሳሳይ ካርቶን እንግዲህ ይሄን ይመስላል። ሌላው ከዚህ ውጪ እንግዲህ የሳች ወይም ደግሞ የቱርክ ኮምፕሌት ትበላኛለች እሱም ይሄ ነው። ያው ብዙዎቻችሁ እንግዲህ ታውቁታላችሁ። ይሄን ደግሞ 2900 ብር ነው የገዛሁላት ማለት ነው። ከዚህ ውጭ የሻይ ብርጭቆ በሁለት አይነት ዘር ሆኖ አንዳንድ ደርዘን ብላኛለች። እነዚህ በዚች ዘር አንድ ማለት ነው፣ አንድ ደርዘን 950 ብር የተገዙት እንደዚህ ሆኖ ሁለቱ ማለት ነው። ደርዘን ማለት እንግዲህ 12 ነው። ይሄ ግማሽ ደርዘን ነው፣ ይሄ ግማሽ ደርዘን ነው፣ ይሄ እንግዲህ እንደዚህ ሆኖ አንድ ደርዘን ነው። ሌላው አሁንም የሻይ ብርጭቆ ደግሞ በዚች ዘር ማለት ነው፣ በዚህ አንድ ደርዘን ማለት ነው እነዚህን ደግሞ ዘጠኝ መቶ ሀምሳ ብር አንድ አንድ ደርዘን የሻይ ብርጭቆች፣ ሁለት ደርዘን የሻይ ብርጭቆ እንዲሁም ደግሞ ከነዚህ በወርቃማ ነበር ሲሴፈ እነዚህ የፈዲሻ ሳሃኖች ደግሞ በአራት መቶ ሀምሳ ብር ዘጠኝ መቶ ብር የተገዙ ናቸው ሁለቱ እና መፍጫ አንድ ሺ ስድስት መቶ ብር ይገዛውላል። ዋጋዎቻቸው እንግዲህ ይህን ይመስላል። ሌላው ሱፍራ እንደዚህ ጋር ምግብ ስፍራ ይህ ቆንጆ የሚባለው ነው ለማለት ይሄን ጥሩ የሚነሳ አይደለም። ስምንት መቶ ብር ነው የተገዛው፣ ነው የሚያመር ነው። ሌላው ኖርማል ሲኒ ብላይ ነበር አንድ ገዘ ማለት ነው። ኖርማል ሲኒ በእነዚህ አምስት መቶ ብር ገጥቻለታለሁ። ሌላው ሄረስኮፕ አለ። ሄረስኮፕ እንግዲህ ይሄን ይመስላል። ይሄንን ሁለት ሺህ ስድስት መቶ ብር ያላስቲኩን እንትን አላልኩትም፣ አላነሳሁትም። እንዲሁም ያለ ነው ማለት ነው ምናልባት ተቀማጭ ሊሆን ይችላል ብዬ በሚል ሂሳብ ላስቲኩ መቀመጣሪት ላይ ይንን 2600 ብር። ሌላው እዚህ ጋ ይህ ስኳር በቃለች ይቺ ደግሞ 200 ብር ግጥ ይላታል ማለት ነው። ያው እንግዲህ ፈስቼ ያሳየኋችሁ ልጆቻችሁ ታጉታላችሁ በሚል ነው። ይቺ ማለት ነች በቃ ስኳር እቃዋ የምታመራት ማሻላ ስለዚህ ሌላ ወደ ሌላዎቹ ስናይ ነው፣ እዚህ ጋር የወጥ ዕቃ አለ። ይሄን ደግሞ አንድ ሺህ ስምንት መቶ ብር ነው የገዛሁላት ማለት ነው። ከዚህ በተጨማሪ ሌላ ሰርቪስ ነው እዚህ ጋር፣ ሦስት ደረጃ አለው ትልቅ መካከለኛ እና ትንሽ። ይሄን ደግሞ ሁለት ሺህ ሦስት መቶ ብር ነው የገዛሁላት ማለት ነው። ሌላው እዚህ ጋር እንዲሁ አድርጌ ላሳያቸው ከመፈተው ማለት ነው ይሄን ይመስላል። እንግዲህ ይሄን ደግሞ አንድ ደርዘን ስኒ ያለው እንግዲህ ጀበናማለች አምስት ሺህ ብር የተገዙት ማለት ነው የተገዛው ይሄ ይሄን ይመስላል። ሌላ ሞሰብ አለ እንግዲህ አንድ ላይ የምትመለከቱት ይህ ሞሰብ ሁለት ሺህ ሦስት መቶ ብር ነው የተገዛው። እንግዲህ ስራ ስትይዙ የመጀመሪያ ማማራት ካለባችሁ እዎች የመጀመሪያ ማንኛውም ሞሰብ ነው ሞሰብ እንግዲህ ሁለት ሺህ ሦስት መቶ ብር ገብቷል። በሁለት መቶ ብር ያገባች ልትሆን ትችላላችሁ በሶስት መቶ ብር በመቶ ሀምሳ ብር ያገባች ይህን ነው የሚሄድ ነው ከዚህ በተጨማሪ ደግሞ ሌላ ነው የፍራሽ ልብስ ነው የአምስት ፍራሽ ልብስ ነው ከፍራሽ ልብሱ ጋር በዚህ በኩል አንድ አለው ። ስንገለብጠው ደግሞ በዚህ አለው ማለት ነው። በሁለቱ መጠቀም ትችላለች ማለት ያ ማለት በጋብ ሲሆን ጥቅሙ ይሄ ነው። አንድ ሰሙን በአንድ ጋር በኩል ልጠቀምና ሌላጊ ደግሞ ከሳምንት በኋላ ገልብጠን ስራሱ መቅጣሽንም መጠቀም እንችላለን ማለት ነው። ስለዚህ ይህ ይመስላል። ሁ ተመጣጮች ሌላው መጋረጃ እንግ ዝጋ አለ። መጋረጃ በሲሊቨር ሆነ የተሰራ ነው። ይህ ስሱ ነው። ወፍራማ ለሚደረ ማለት ነው። ከሌላ ማሳያቸው ዛሱኑ

ሌላው እንግዲህ አልጋና የኪችን ካቢኔቱ ዋጋዎች ደግሞ ካለቁ በኋላ ሙሉን እያሳየኋችሁ ዋጋዎቻቸውንም የማሳወቃችሁ ነው የሚሆነው። እስከዛው በያላችሁበት ሰላማችሁ የብዛሌም። ውድ ተመልካቾች ቪዲዮ ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ አሪፍ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ የብዛሌ። ወሰላሙ አለይኩም ወራህመቱላህ ወበረካቱ